እኔ ነገ ከነጎዲያ ኪዮርዲ ጋር ሆነ ካላገኘኝ እኔንም አታገኘኝም። ስማኝሽ ትዝታ፣ ያንተውነት። ትዝታም የለብኝ፣ ትዝታ ያንተውነት ምንድን ነው? ከቤት ምን ማን ነው ነበር ቦታ ነው አይደለም? አዲስ አበባ ስትሄድ ያልተናገርከው ያልተናገርከው ምንድን ነው የተፈጠረው ነገር? ከዮርዲ ጋር ቆመ። የምታስተካክል ሰው አንተ። ለነገሮች የተሸንፈ ከሀገር ትወጣለህ። እዚህ ሆነህ ማስተካከል ተደራረቡብኝ። አሁን ደግሞ ሰላሜን እያገኘሁኝ ነው። በቃ ወቃችሁን፣ በቃሽ አልችልም። በቃ እሺ፣ ነገር ማንም ነገር ማድረግ አልቻልኩም። ይሄ እንደዚህ ከሀገር ምንድነው? ንገረኝ። እሺ ለኔ አትነግረኝም? ሰላም ሰላም፣ ውድና የተከበራችሁ የኛ እኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ሰሞኑን የወርድ ቤት ላይ የተጫነው ቪዲዮ አይታችሁታል፣ እና ከዛ የተረዳችሁት አንግል ቢና ለማንም ሳይ ነገር አዲስ አበባ እንደሄደና አሁን ደግሞ ከትላንት ወዲያ ነው ተጀራ የመጣ ከዛ ተጀራን ከመጣ በኋላ ለኔ ብቻ ነው መጥቻለሁ ብሎ የነገረኝ። እና ቤተሰብ እኔ ቢና ነው ሰው ሲያሳርቅ እና እኔ ብዙ ሰው ሲመከር ነው እኔ እንደዚህ ነው የት ቦታ ይረታል ብዬ አስቤ አላቅም። እና ምን አይነት ጸባይ እንዳመጣ አላቅም። ቤተሰብ ደግሞ አብዛኞቻቸው እየደወላችሁም ምንድን ነው የተፈጠረው ብላችሁ የጠየቃችሁ ልጆች አላችሁ። ግን እኔ ነገሩን ስለማላቀው ነው መናገርም ያልፈለግኩት። እኔ እንጃ፣ እኔ ምንም ማቀው ነገር የለም ምናምን ብዬ ተናገርኩት። እኔ ነገሩ ሳይገባኝ ስላልገባኝ ነው እና ዪሪዲንም ስጠይቃት ምንም ችግር እንደሌለ እና ምንድን ነው መናገር ከፈለገ እዚ አይነግረኝም ወይ እንዳለች ነው እና ቤተሰብ እኔ ደግሞ በቃ በሁለቱ ነገር ግራ ነው የተጋባሁት። ዊና እንደዚህ ሳይሆን ምክንያት ምንድን ነው ብዬ በቃ ለቡሶ ሰው መጠየቅ ጀምሬ ያለው ለቡሶ ጠይቅ ያለው እና ምላሹ ምንም እሱም ስደው ለስልክ አያነሳልኝ። ግን አሁን ግን ዩ ታጃራ መጥቻለሁ ብሎ ከትላንት ወዲያ እኔ ደውልልኝ እና ትናንትና ከቤት አልወጣም ብዬ ስደውል በቃ እኔ መውጣት አልፈልግም ምናምን ብሎኛል። ዮርዲ ምንም እንዳልተፈጠረ ነው እየነገረችኝ ያለው። እኔ በቃ በመሀል እኔን ነው ግራ እያጋቡኝ ያለው እና ቤተሰብ አብዛኞቻችሁ ተጨንቃችሁ ምን ብላችሁ የጠይቃችሁ አላችሁ እና እኔም ቦታው ላይ ሆኝ በጣም ተጨንቅ ያለው ከእናንተ ማልፎ ከእኛ ማልፎ እናንተም ተጨንቃችኋል። ግን ነገሩን ለማስተካከል ደግሞ እኔ እኔ እንትን ማለት አለብኝ እና ዊና ደውሎ ድኛ ያለበትን ሁኔታ መንሆነ ቁልፍኔ ጋ ነው ይዘው ያለ ሁለት ቁልፍ ነው ያለው። አንድ ኔጋ የሱ ቤት ማለት እና ቤተሰብ ማምጣት የለም ምንም አልነገርኩትም። በቃ ዝም ብዬ ነው ቀጥታ የምገባው ቁልፍ ምን ጋ ስላለ

ቦታ አይቀመጥም ለምንድን ነው ያልወጣኸው ለምንድን ነው ያልወጣኸው ምን ምን ምንድን ነው ሀሳብ ምን አዲስ አበባ ስትሄድ ለማንም አልተናገርክም ረፍት ማድረግ ይፈልጋሉ። ኖ ረፍትነቱን አደለም። አዲስ አበባ ስትሄድ ለምንድን ያልተናገርከው? ምንድን የተፈጠረው ነገር ከወዲ ጋር ምንድን የሆናችሁት? አሁን አሁን ነገረኝ። በቃ እኔ አሁን ያየሁት ያለው ነገር በቃ ግራ እያጋባኝ ነው። ሰውም እየጠየቀኝ ነው። ምንድን የተፈጠረ ነገር ካለ ምንድን ምንም፣ ለምን ምንም እንዳልተፈጠረ እሺ፣ አዲስ አበባ ይከበል ለምንድን ነው እኔ የፍሬም ጋር ሄደህ ምንድነው? ይዩንኬ ነበር በቃ ትችያለው፣ ይኸው ትችያለው አይደለም። አንተ አንተ ዮርዲ ዮርዲ እኮ ላንተ ብዙ ነገር እንትን ብላላለች። ለምንድን ነው እንደዚህ እንደዚህ የምትሆነው? አንተ ምን አደረኩኝ? ቆይ ሚኪያስ፣ አሁን ምን አደረኩኝ? እያደረክ ያለው ነገር እኮ ትክክል አይደለም። ምንድነው ይሁን ከሆነ ነገር እስኪ ይኸው እንደዚህ አደረክበልኝ። በቃ ተሳሳትኩኝ፣ ይቅርታ ጠየቅኩኝ አይደለም እኔ መ- እኔ መሀቅ እኔ መሀቅ ሰው በማስታረቅ እና ብዙ ነገሮችን በመቻል ነበር። አንተ አሳለፈ ሄደህ ሰው ቤት ድረስ ሄደህ ለምንድን ነው ያለቀስከው? ምን ሆነን ነው? የተፈጠረ ነገር አለ? መፍታት ያለብህን ጉዳይ እዚህ ቁጭ ብለህ ከእሷ ጋር መፍታት ሲገባ ለምንድን ነው አገር ጥለህ የሄድከው? እሷ ነች ለምንድን ነው የምታስጨንቃት? በቃ ምንም አልተፈጠረም። በቃ ምንም ነገር የለም። ለምን እሷን ነው የምጠይቃት? ምን ብዬ ነው የምጠይቃት እኔ እሷን? እኔ ጠይቀኝ፣ ጥያቄ አንተ እዚህ የነበርከው አንተ ነህ አይደለም? አልጠይቃትም እኮ ምንም እንዳልተፈጠረ ነገረችኝ እኮ አንተ ነው መስማት ፈልገው እሷ ጋር ምንም እንደሌለ ነግራኛለች? አንተ ነው ደግሞ፣ እንደዚህ ለዚህ ሁሉ ተጠያቂው አንተ ነው። ምን አደረኩኝ እኔ? ሄደህ አዲስ አበባ ድረስ ሄደህ ለምንድን ነው ያለቀስከው? ይሁሉ በቃ እሷ ምንም አልተፈጠረ ማለት እሷ ጋር ምንም እንዳልተፈጠረና አንተ ጋር የተፈጠረው ነገር አንተ ጋር እንዳለ ነው የተነገረኝ። ምን እሺኒ ጋር ምን እንደዚህ አይነት ነገር አድርጋታል? በለኝ እሺ ከማለት ተነስተ እንደዚህ ለምን ትወጀክ ሀገር ለቀስ ከመውጣት ድረስ ለምን? በቃ ይኸውልህ ሚኪያስ፣ መፍታት የሚቻል ነገር እኮ ማለት ከአንተ ማንም በነበረ ሰዓት እኮ አጠገብ የነበረች ልጅ ነች። ለምንድን ነው በተረጋጋ መንፈስ እዚህ ሆነ ነገሩ መፍታት ስችል አንተ አዲስ አበባ ካልቻልኩት፣ በቃ በተረጋግቼ እኔ ነገሩን መፍታት ካልቻልኩት እንዴ ነው እንዴት ነማች ነው ለማታይ ነው? ልጅቷን ለምንድን ነው የምታስጨንቃት ነው ዮርጊ እኮ ላንተ ማለት ሰው ሳይኖር ማንም አጠገብ ሳይኖር አጠገብ የነበረች ልጅ ነች። ለምንድን ነው በዚህ መልኩ የምታሰቃያት? እኔ ምን አድርጌ ነው ቁጭ ነው። አንተ ሰውን በማስታረቅና ነገሮችን እኮ ቁጭ ብለህ በማሰብ ነበር፣ ግን ዛሬ አንተ ልጅቷን ዪሪዲን እዛ ጋር እንትን ብለህ አንተ አዲስ አበባ የሚሄድ ምን ይባል? እሺ በቃ እኔ ያልቻልኩት ነገር ነበረ። ነገሩን መፍታት ሳልችል ስቀር አዲስ አበባ ሄድኩ፣ ነገሩን ለመሸሽ። በቃ ሌላ ምንም የተፈጠረ ነገር የለም። እና ታዲያ በዚህ መልኩ ነው ልጅቷን። ምን ላርጋት? እሺ እኔ ምን ላርግ? በቃሽ ምን ላርግ? ለምን ምክንያት አዲስ አበባ ትሄዳለህ? ልጅቷን ሌላ ለምንጭንቀት ትከታታለህ? እኛንስ ለምንጭንቀት ትከተናለን? ይኸውልህ አሁን ቁጭ በል ሰውዬ፣ ቁጭ በል ልኝ። እንዴ እኔ ምንም አላደረኩም። አንድ ነገር ልንገር። ምን አይነት ጸባይ ነው የመጣ? ከጊዜ በኋላ የመጣ ጸባይ ምንም ደስ አላለኝ። ምን ይበቃ። ይኸውልህ ሚኪ ቁጭ በል መጀመሪያ። እኔ ምንም አላደረግኩም። በቃ ከእሷ ጋር የሆነ ነገር ነበር፣ አፕን አረገ ተጣላን ሌሎች ነገሮች ተደራረቡብኝ። ሸሽት አንተ ሀገር ለቆ የሄድነው ምናልባት አንተ የምታውቀው የተረዳው ነገር ቢኖር አንተና ዪሪዲ ስለተጣላችሁ እኔና ዪሪዲ ስለተጣላን አገር ለቀቅኩ እኮ እኔ መሰለህ። አዲስ አበባ ነው የሄድኩት በቃ ራሴን ሪፍሬሽ ማድረግ ስለፈለኩኝ እዚህ ሆነችንም ብት ስትሄድ እንኳን መናገራችንም ታዲያ ምን ብዬ ልንገር? ምን ብዬ ልናገር? ሰው ይጨነቃል ብለህ ማሰብ አለበት ሰው ይህን ነገር የሰው ጭንቀት ከኔ ጭንቀት ከበለጠብኝስ? በቃ እሺ፣ የራሴ ጭንቀት በለጠብኝ እኮ እዚህ ሆነ መጨረስ ትችል ነበር። ምን ያሰዳለው? በቃ ካልቻ እዚህ ሆኝ መጨረስ ካልቻልኩስ? ዊና በእናተ ኔ ባህሪክ እየተለዋወጠብኝ ነው። እኔ ማቀው ዊና አይደለም እንደዚህ። ይኸውልህ እኔ አሁን ሰላም ነው። እኔ እኮ እኔ ወን ነገር አጥብቼ እኮ ቁጭ ብለህ የምትመክረኝ የነበርክ ልጅ ነህ። ለምንድን ነው እንደዚህ ነገር ቶሎ ለነገሮች የምትሸሸው? በቃ አልቻልኩም ሚኪ እኮ አልቻልኩም፣ ነገሮች ተደራረቡብኝ። አሁን ደግሞ ሰላሜን እያገኘሁኝ ነው። በቃ በቃ አልችልም፣ በቃ አልችልም። በቃ ምን ማድረግ ማን ነገር ማድረግ አልቻልኩም። በቃ አይደለም፣ ይሄ እንደዚህ ከሀገር ልትወጣበት የቻልክ ምንድነው? ንገረኝ። እሺ ለኔ አትነግረኝም? እኔ በቃ እኔ አሁን ራሴን ማዳመጥ እፈልጋለሁ። ተው ዪሪዲን አንተ ሰው በሌለ ጊዜ እኮ አጠገብ ሆና ከማንም በላይ እኮ እንትን የለች የነበረችው እሷ ነች። ምትጨነቅ ደም እሷ ነች እሷ እሷ አንተ ቁጥር እሷ ምንም ነገር የነገር እኮ የሰጠችኝ ምላሽ ምንም በቃ ነገሩ አንተ ጋር እንዳለና አንተም ስደውልህ ስልካ ተነሳ። ለምን ቢያንስ እንኳን ስትሄድ እኮ እንዲህ እንዲህ በቃ ተፈጥሯል ሚኪ እንዲህ ሞክር ትለኛለህ። ቢያንስ እንኳን እኔ እኮ ነገሩን ልፈታዎች ነበር። እሺ ምን አድርግ ነው እያልከኝ አለው። ለምንድን ነው ይሄ ምን ሆነ ነው እንደ የሄድኩበትን ምክንያት እኮ ተናገርኩኝ አይደል? ለዚህ ነገር ካልቻልኩስ? እሺ በቃ ምንም ነገር ማድረግ ካልቻልኩስ ነገር ሆኖ ነው። በቃ ይሁን እሺ። ስትናገር እንኳን ቢያንስ ሊወርድ ለምን ነግራት? እሷ እኮ ትጨነቃለች ስለማታውቅ እኮ ነው። ከኔ በላይ የተጨነቀችልህ እኮ እሷ ነች። ስልካን አነሳ ብለህ በቃ መጀመሪያ ነህ። ስትሄድ እኮ ቢያንስ እንኳን ሊወርድ መንገር ነበር። አንተ ሲሄድ አለመናገሪ ነው። እንዴት እንደዚህ አንገበገበ? የኔ እንደዛ ምንም አላንገበገበ። እኔ እኮ ምንም አላረግኳትም ነገርኩ። በቃ የሆነ ነገር ነበር እኔ እና እሷማ ሪፕን አደረገ ተጣላ፣ ተጋጨን፣ ሌሎች ነገሮች ተደራረቡብኝ። ወጣው ራሴን ሪፍሬሽ ለማድረግ አልቻልኩም። በቃ እዛም ሆኜ ቢሆንም እንደዚህ ነገር መፍትሄ መጠቀም መጣቀም አልነበረብን። እዚህ ሆነህ ነገሩን ማስተካከል ትችል ነበር። እኛንም እሷንም አስጨነቀት ትችለዋለች። ነገሩ መፍታ ብትችል ከሆነ እኮ እዚህ ሆነህ ትፈታው ነበር። ለምን ሀገር ለምን ለቀት ይላል። እሷን ስለ ምን ጭንቀት ውስጥ ትከታታለሽ? ዪሪዲ እኮ ከካሜራ በኋላ ያለቀሰችውን ባ ስለማታውቅ ነው አንተ፣ እኔ ብቻ ነኝ ያየሁት በቦታው ሆኜ የተረዳኋት እኔ ቪዲዮ ላይ መስራት አልፈለገችም ነበር። ዛ ጋር በቃ እኔ ለአንተ እንትን ለማለት ነው አይተ እንኳን ብለሽ ተጠናል ለማለት ነው። እኔ ሁሉ ሚኪያስ ምንም በቃ እሺ፣ ከሷ ጋር የሆነ ችግር ነበረብን፣ ተጣላን፣ ሌሎች ብዙ ነገሮች ተፈጠሩ እኮ እኔ ደሆይ እናሳቀው እኮ ነገሮች እኮ ቢስተካከሉም ቢበላሹም እኮ ቆም የምታስተካክል ሰው የነበረ ልጅ ነው አንተ ለነገረው ተሸንፈ ከሀገር ትወጣለህ። እዚህ ሆነ ማስተካከል አይችልም። ነገሩ ቆም ብለ ማሰብ አለብን። እ እዚህ ምድር ላይ ከዮርዲ በላይ የሚጨነቀልን ማንም የለም እና ዮርዲ፣ እኔ ነገ ከነገ ወዲያ ከዮርዲ ጋር ሆነ ካላገኘኝ እኔንም አታገኘኝም። ስማኝ ስማኝሽ አይ ከብድ ሞይ በልብ ያለን ሰው መርሳት አይከብድሞይ አይ ከብድ ሞይ እስኪ አንቺን ነው ልጠይቅሽ ባንዲል ይቆርጣሎ አይ ከብድ ሞይ በልብ ያለን ሰው መርሳት